ለምን ከጎረቤት መማር ቀላል አይደለም? ፓፓው አይሳሳትም ይላሉ ሮማውያን። የማይሳሳቱ ከበታቸው ያሉት በጣም የተራቀቁ እውነተኞች፣ አዋቂዎች፣ ሰራተኞች ስላሉት ፓፓው አይሳሳትም። አባታችን በዚህ ይህንን ቤተ ክርስቲያን እነዚህና ብያተ ክርስቲያናት ሲመሩ እናንተ እውነተኞች ከሆናችሁ አባታችን አይሳሳቱ። እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ። ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተናል። ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለው ሳንለወጥ ክርስቲያኑን ለመለወጥ አንችል። ሞቁ እንዴ ምን ምን ሰብል ብላለ፣ ነፍስ ይላሉ ሊቃውንት። ይችን ቤተክርስቲያን ምን እንበላት? ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም። የእምነቱ መሪዎች የአብያተ ክርስቲያናቱ መሪዎች ከተለወጣቸው አባታችን፣ ምንም ስራ የላቸው። ይባረካሉ ብለው ቁጭ ብለው ልጆች የተባረቃችሁ ሁሉ እያሉ፣ ስለዚህ በአጭሩ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው፣ አባታችን ብዙ ስራ ይኖራቸው ወራጅ ብቻ ነው። ይሄን የምኖራቸው ስማችን የምንለውጥ ልዩ እንቁ ቤተ ክርስቲያን ናት። የኢትዮጵያ ቤተክርስቲያን በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት ቤተ ክርስቲያናችን። የእንቁ እንዳይዝግ ወርቁ እንዳይበላሽ ወርቁ ዝገት እንዳያገኘው እኛ ተጠንቅቀኝችን እንቁ ወርቅ የሆነችውን ባለታሪክ ቤተ ክርስቲያን የኢትዮጵያ ሀገራችን አምድ የሆነችው አምድ ነው። አሁን ይህ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ እን አምድ ናት። ስለ ስነ ጽሑፏ አንቋ ዓለም የሚያደንቃት ናትና፣ እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስሟ የከበረ የገነነ ሁሞ በዓለም ላይ እንዲሆን እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን፣ ስማችንን የከበረ ያድርግልን። የቤተ ክርስቲያናችን ስም የከበረች ቤተ ክርስቲያናችን የከበረትም የከበረች ናት። አሁን ደግሞ እናክፍራት ከፍ ከፍ እናድርጋት በዓለም ላይ የገነነች የታወቀች እንድትሆን የሩብ እግዚአብሔር ፈቃዱ ይሁንልን። የሰላም አምላክ የሰላም አምላክ ለሚመጣው ዓመትም ደግሞ ይህንን የዘንድሮውን ርክበ ካህናት እንዳከበርነ በሰላም እንዳሳለፍነ ሁሉ ለሚመጣውም ዓመት በሰላም አድርሶ በሰላም ይችን ቤተ ክርስቲያን የበለጠ ወርቅ ሆነልን፣ እንቁ ሆነች እኮ አማኞች ሁሉ ተለወጡ፣ እኛ ተለውጠን እነሱ ለወጥነ ለማለት ያብቃን። የሰላም አምላክ ከኛ ጋር ይሁን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር፣ ስብሄ ቀደስ መንግስትህ ትምጣ። ፈቃድ በሰማይ እንደሆነች እንዲሁም በምልብቱ የዕለት እንጀራችንን ስጠን ዛሬ በሌላችን ይቅር በለን እኛም የበደሉንን ይቅር እንደምን

ባላችሁበት ቀምሳችሁ እንድትሄዱ አንድ ጊዜ፣ እና ደግሞ አባቶቻችን እስከሚወጡ ድረስ መንገዱን ክሽት ለማድረግ ባላችሁበት ተረጋጉ እባካችሁ።